ስላም ዓለይኩም ረህመቱላህ ወበረካቱህ ቢስሚላህ ራህማን ረሂም አልሐምዱሊላህ ረቢልዓለሚን አሰላቱ ሰላም ዓላ ረሱሊላህ አላሁ ሰሊ ዓላ ሙሐመድ። አልሐምዱሊላህ እንግዲህ እቺ እናት ለእኛ ያበረከተችው ትልቅ ነገር ነው። እዚች ቤት ውስጥ ነበር እየመጣን ሾፈሮ የምንጠጣው ቁርቁፋ የምንበላው የምንተኛው እዚች ነበር። ከዛ ውጪ ትልቁ ነገር አንድ ጠንካራ ልጅ አፍርታልናለች። አለች በአሁኑ ሰዓት ልጆችን እያስቀራ ነው። ይሄ ልጅ ደግሞ ትልቅ ችግር ውስጥ ገብቷል። የሷ ባለቤት ሞቷል። ሌሎች ወደ ሶስት የሚሆኑ የቲሞች ህፃናት አሉ። እነዚህን ማሳደጋ አቅም የላትም። እንግዲህ ቤቷ ይህንን የሚመስል እንደየአካባቢው እንደ አካባቢ ሁኔታ ይሄን ቤት አሻሽለን የተሻለ ነገር ለማድረግ ይሄንን ያያችሁ ሁሉ አላህ የሰጣችሁን ስጡን አደራችሁን እንወጣለን። ሰላሙ አለይኩም ወረሐመቱላህ በረካቱ። አሰላሙ አለይኩም ወረሐመቱላህ ወበረካቱሁ። እንግዲህ የአለማሞ የልጇ ባለቤት ናት። አሁን ያሉበት ያው ልጆቿ አንደኛው ይሄ ነው። አንዱ ትልቅ ተለቅ ያለ ሀፍዝ ነው። ሁለቱ ልጆች ያው እዚህ ላይ የሚገኙት። የእነሱ ልጆች ናቸው። እንግዲህ አሁን እነሱን ማገዝ አስፈላጊ ነው። እንግዲህ ትንሽ እንኳን ትንሽ ቆርቆሮ በቆርቆሮም ቢሆን የሆነ ነገር ይሄ አሁን አብዛኛ እባብ የሚወልድበት አካባቢ ስለሆነ ሳሩን በተመለከተ እባቡም እንደዚህ ያስቸገረ ብዙ ጊዜ አብዛኛውን ያጠቃ ነውና ቢያንስ ቆርቆሮ በር ቆርቆሮ ባይቻል እንኳን ሳር ይሄን ግስትን ይሄ ጎጆ ቤቱ ራሱ ከፍ ተደርጎ መታደስ ብችል እናንተ ብትተባበሩ እኛ አማናውን ለመፈጸም ዝግጁ ነን። እዚ ጉዳይ ላይ እንግዲህ አማና ለእናንተ እናደርሳቸዋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድማችሁ ቢላል ማይዶና ዱባሌ ዳሚሴ።